የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ በመስክ ጉብኝቱ ወቅት እንደተናገሩት በዞኑ እየተከናወኑ የሚገኙ የህብረተሰቡ የልማትና መልካም አስተዳደር ተጠቃሚነት ሊያረጋግጡ የሚችሉ የልማት ተግባራት ተጠናክረው መቀጠል አለባቸው። የአረቅጥ ከተማ አስተዳደር ከተቋቋመ ጥቂት ዓመታት ቢሆንም የህብረተሰቡን ተጠቃሚነት ሊያረጋግጡ የሚችሉ በርካታ ስራዎችን ማከናወን በመቻሉ የሚበረታታ ተግባር ነው ብለዋል። በዚህም በከተማው የተሰራው የጌጠኛ የድንጋይ ንጣፍ የከተማውን የውስጥ ውስጥ ለውስጥ መንገድን በማስተሳሰሩ ረገድ ትልቅ አስተዋጽኦ የሚያበረክት መሆኑን ተናግረዋል። በሌላ በኩል የማዘጋጃ ቤታዊ አገልግሎት አሰጣጥ ላይ በቴክኖሎጂ የታገዘና ከእጅ ንክኪ በጸዳ መልኩ ህብረተሰቡ አገልግሎት እንዲያገኝ መደረጉ መልካም ስራ መሆኑን አብራርተዋል። እዚህ ከተማ ያየነው ገቢ የመሳሰሉ የመሬት አርጉድ ጉዳዮች ላይ በጣም አራት አምስት ዋና ዋና ዘርፎችን አንድ ማዕከል ላይ ከእጅ ንክኪ በጸዳ ሁኔታ እና ደግሞ ስታንዳርድ ኑሮት ለአንድ አገልግሎት ሀያ ደቂቃ ሰላሳ ደቂቃ ተቀምጦለት በዛ ጊዜ ውስጥ ህብረተሰቡ አገልግሎት እንዲያገኝ ያስቻለ ስራ ነው። በከተማ ግብርና በውስን ስፍራ ዘመናዊ የአስተራረስ ዘዴን በመከተል በሰብል ልማት በእንስሳትና በንብ እርባታ የተጀመሩ ስራዎች ተጠናክረው መቀጠል አለባቸው ሲሉ ገልጸዋል። በውስን ቦታ ባለ ይዞታ ዘመናዊ ግብርና ማልማት እንደሚቻል አይተናል እና የተቀናጀ ግብርና በሰብልም እንደዚህ ደ በእንስሳት እርባታ በውስን ቦታ ላይ ሁሉም አይነት የግብርና አይነት መስራት እንደሚቻል ያየነው ስለሆነ ስለዚህ በዚህ ረገድ ጥሩ ስራና የማቀረባበርም ጭምና የወተት አለና ስለዚህ በከተማው እየተሰራ ያለ ስራ በግብርናም በከተማ ልማት ስራዎች ላይ ስራዎች የማዕከላዊ ኢትዮጵያ ክልል ከተማ ልማትና ኮንስትራክሽን ቢሮ የማዘጋጃ ቤታዊ አገልግሎት ስታንዳርዴሽን ዳይሬክተር ዶክተር ተፈራ ስሜ የአረቅጥ ከተማ ወደ ፈርጅ ሶስት ከተማ ከተቀላቀሉ ከተሞች አንዱ መሆኑን ገልጸው በአጭር ጊዜም ከፍተኛ ለውጥ እያሳየ እንዳለና አገልግሎት አሰጣጥን በማዘመን ረገድ ፈጥነው ወደ ተግባር ከገቡ ከተሞች መካከል መሆን ችሏል ብለዋል። ከተማ ካላት የፈርጅ እድሜ አንጻር ብዙ ተግባራቶች በአጭር ጊዜ ውስጥ መከናወናቸው እናያየ ነውና፣ ህብረተሰቡም በዛው ልክ ተሳትፎ ከተማው ላይ የበኩሉን አስተዋጽኦ እያደረገ ያለበትን ሁኔታ እናያየ ነውና በዚህ ሁኔታ አረቅጥ በቀጣይ ብዙ ተስፋ ያላት ከተማ መሆኗን ማየት ይሻል። የአረቅጥ ከተማ አስተዳደር ዋና ከንቲባ አቶ መንግስቱ ሹሜ መንግስትና ህብረተሰቡ በመቀናጀት በርካታ የመሰረተ ልማት ስራዎች መከናወናቸውና ከዚህ በፊትም የህብረተሰቡ ጥያቄ የነበሩ የገበያ ቦታና የመናኸሪያ ስፍራዎች ማመቻቸት መቻሉ አስረድተዋል። ከመብራት ተደራሽነት ከውሃ ማስፋፋት ጋር ከመንገድ ሌሎችም በርካታ ከመሰረተ ልማት ጋር ተያይዞ የሚነሱ ጥያቄዎች የነበሩበት ነውና ስለዚህ ህዝባችን አድምጠን ከህዝባችን ጋር ተቀናጅተን በጋራ በርካታ ስራዎች መስራት የተቻለበትና በዘንድሮ በጀት አመትም ደግሞ እስከ 20 ሚሊየን ብር እንደ ከተማ መንግስት በጀት መድበን በርካታ ስራዎች እየሰራን ያለንበት አግባብ አለ። አቶ ታሪኩ ፈቀደና ሀሺም ጀማል በከተማው ግብርና ዘርፍ በመሰማራት በዘመናዊ የግብርና ዘዴዎች በመጠቀም እየሰሩ እንደሚገኙና ከራሳቸውም አልፎ የወተት አቅርቦት ለከተማው ህብረተሰብ፣ እንዲሁም ለሌሎች አጎራባች ወረዳዎችና ከተሞች እያቀረቡ እንደሚገኙ ገልጸዋል። ከብት አለ፣ አፕል አለ፣ የደጋ አፕል የተቀናጀ ስራ ነው የሚሰራው። የገበያ ትስስር መንግስት እንዲያደርግ እፈልጋለሁ። ለመንግስት መሸጫ ቦታ መንግስት ቢያበረታተንና አፕል ደግሞ ኤክስፖርት የሚደረግ አፕል ነው። በሳይንሱ መሰለ የተሰራ ነው። ኦርጋኒክ ነው። ገዳሚ ያፍል ነው። መንግስት ይደግፈናል በብዙ ነገር የውሃ አቅርቦት፣ የዘራ አቅርቦት፣ የባለሙያ አቅርቦት ብዙ ነገር ይሰጠናል። ትልቁ ችግራችን የመኖ እጥረት ነው። በመስክ ጉብኝቱ አግኝተን ያነጋገርናቸው ተሳታፊዎች በሰጡት አስተያየት ባዩት ነገር መደሰታቸውን ገልጸው በቀጣይም የተፈለገውን ውጤት ለማምጣት ቅንጅታዊ ስራዎች ተጠናክረው መቀጠል አለባቸው ብለዋል። የተለያዩ ለውጦች አያ ያለው ምክንያቱም የመጀመሪያ ጅምሩ ስለማቅ ትልቅ ለውጥ በተለይ በአሁኑ ሰዓት ያለው እንቅስቃሴ በጣም የሚያመሰግንና የሚያበረታታ ነው ብዬ በአሁኑ ሰዓት ጥሩ ነው። መንገድ፣ ኮብልስቶን፣ ገበያ በማቋቋም አቷል ካለፈ ጊዜ አሁን ይሻላል። በዕለቱ ከስምንት ሚሊዮን ብር በላይ በሆነ ወጪ የሚገነባው የከተማ አስተዳደሩ ማዘጋጃ ቤታዊ አገልግሎት የአንድ ማዕከል ቢሮ ግንባታ መሰረት ድንጋይ የማኖር መርሃ ግብርም ተከናውነዋል።